ሰላም ሰላም ወደድማቻችን ይህ ያያ ስፖርት ነው። ወደድማቻችን በቸልሲን የሚመለከት መረጃ ይዤ መጥቻለሁ። በዛሬው ፕሮግራማችን ስለ ዮአኪም ፓንቼሊ የምናወራ ይሆናል። ይህ አስደናቂ የአርጀንቲናዊ ተጫዋች በዘንድሮ ውድድር አመት በአስገራሚ ብቃቱ እንደቀጠለ ነው። ታዲያ ይህ ተጫዋች እንግዲህ ቀጣይ ማረፊያው የሚሆነው ቸልሲ ነው እና ይህንን ተጫዋች በስትራስቡርግ ምን አይነት ብቃትን እያሳየ ነው ምን አይነት ታሪክ ሳለው የሚለውም በዚህኛው ፕሮግራማችን ምናቀርብላችሁ ይሆናል። አስደናቂው አርጀንቲናዊ በተለይ ብዙዎቹ እንደሚሉት አለን ሼረር ነው ይላሉ። አርጀንቲናዊ አለን ሼረር ነው። ምክንያቱም በአጫዋወት ሂደቱ እንደ ዘመናዊ እግር ኳስ እንዳሉት አጥቂዎች ኳሱን ይዞ የሚቆይ ወይም ደግሞ ኳሱን ድሪብል አድርጎ ለማለፍ ሩጫዎችን ከተከላካይ ጀርባዎች ለመጣር ሳይሆን የሚጠራው ሳጥኑ ውስጥ ነው። ጎሎችን የሚያስቆጥረው ድሎችን የሚፈጥርበት መንገድ የሚያጠቃበት መንገድ በጣም አስገራሚ ድንቅ አጥቂ ሆኖ ነው ያገኙት። እንግዲህ እስካሁን ድረስ ማድረግ የቻለው ጨዋታዎች ስትራቶስ ቡርግ አስር ጨዋታዎችን አድርጓል። በሁሉም ውድድር ዘጠኝ ጎሎችን አስቆጥሯል። ታዲያ ዋኪም ያኪም ፓንቼሊ ማን ነው ብለን ስና የሃያ ሶስት አመቱ አርጀንቲናዊ የስትራቶስ ቡርግ አጥቂ በሊጋንድ ዘንድሮ በጣም አስደናቂ ብቃ ላይ ይገኛል። ከአጥቂ መስመሩ ላይ ፈጣን የሆነ ከዛ ውጭ በጣም ፈጣን የሆነ ሳይሆን የፓወር ፓወርፉል የምንለው በጉልበቱ ረገድ ተገፍቶ ማያድቅ አይነት ሆስታይል ያለው ነው። በጣም አስደናቂ ነው። ታዲያ ይህ ተጫዋች የተወለደው በአርጀንቲና ነው። በሚገርም ሁኔታ በ2002 ነበር የተወለደው። በጣም ጥሩ ፐርፎርማንሶቹ ምንድናቸው ብላችሁ ስታዩት፣ አንደኛ ቁመቱ ነው። ሜትር ከዘጠና ነው ያለ እንግሊዝ ፕሪሚየር ሊግም ለሌሎች ሊጎችም በጭንቅላቱ በማስቆጠር በጣም ተመራጭ ተጫዋች ያደርገዋል። በቀኝ እግሩ ነው የሚጠቀመው። በስትራስቡርግ ዘጠኝ ቁጥርን ይዞ እየተጫወተ ይገኛል። በሚገርም ሁኔታ ይህ ተጫዋች እንግዲህ እጁን ሀያ ሰላሳ ላይ ነው ኮንትራቱ በስትራስቡርግ የሚያልቀው። ታዲያ በሚገርም ሁኔታ ይህንን ተጫዋች በሚመለከት በክህሎቱ በአንዳንድ ሁኔታዎች ቸልሲዎች መልመላቸውን አድርገው ለስትራስቡርግ ላኩ። ስትራስቡርግ ተጫዋቹን አስፈረመ። ይህ ተጫዋች ታዲያ ኢማኑኤል ሜጋን ላስፈረመው ቸልሲ ኢማኑኤል ሜጋን ከስትራስቡርግ እንዳስፈረመ የምታውቁት ነው። ታዲያ ይህንን ተጫዋች የሚፈልጉት ኢማኑኤል ሜጋ ወደ ቸልሲ የሚመጣ ከሆነ በሚገርም ሁኔታ የስትራስቡርግን የአጥቂ መስመር ላይ ፓንቼሊ የሚሸፍን ይሆናል። ስለዚህ ተጫዋች የምንላችሁ ይኖረናል። ወደ ወደድማቻችን የያስፖርትን ስፖርትን፣ ላይክ፣ ሸር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ከሰዎች ወደ አድማቻችን ኮሜንት መስጫ ቦክስ ላይ ደግሞ የዚህ ልጅ ክህሎት በስትራስቡርግ ካያችሁ ለቸልሲ ዋናው ቡድን በፍጥነት መምጣት የለበትም ምን አስተያየት አላችሁ ከአስሩ ያለውን ብቃት ደግሞ ሬት አድርጉ የእናንተን አስተያየት የምጠብቅ ነው የሚሆነው ታዲያ የቶዲቦይል ና የግባሊ በሚገርም ሁኔታ ባለፉት ሁኔታዎች ስትራስቡርግ እንደገዙት ይታወቃል ቸልሲ በመምጣቱ የተነሳ የስትራስቡርግ ሀላፊዎች ደስተኛው ነው በስትራስቡርግም ውጤታማ ሆኖ አምና በኮንፈረንስ ሊጊ ተሳትፏል ታዲያ ይህንን ተጫዋች እንግዲህ ከሪቨር ፕሌት ስትራትስ ቡርጎች ቀደም ብለው ሲከታተሉት ነበር። ነገር ግን ይህ ተጫዋች በመጨረሻ ማረፊያውን ያደረገው ስትራትስ ቡርግ ኗል። ከዛ በፊት ወደ አላቤስ ሄዷል። ታዲያ ተጫዋቹ የት የት ቡድኖችን ተጫውቷል ብለን በምናይበት ጊዜ በአስደናቂ ሁኔታ የአላቤስ ታዳጊ ቡድን፣ ከዛ ውጭ ሪቨርፕሌት ታዳጊ ቡድን ውስጥ ነበር። በሪቨር ፕሌት በአላቤስ ቢ ቡድን ውስጥ ግን በስድስት ጨዋታዎች አንድ ጎል አስቆጥሯል። በዋናው ቡድን ደግሞ አስር ጨዋታዎችን አድርጎ ምንም ጎልና ምንም አሲስት አላደረገም። በ22 ነው ወደ አውሮፓ የመጣው ሶስት ዓመታትን በአውሮፓ አሳልፏል ማለት ይቻላል። ታዲያ ሁሉ ነገር የተለወጠው አምና ነው። አምና አላቤስ ለሜራንዴስ ሁለተኛው ዲቪዚዮን ለሚገኘው ቡድን ወይም ጎንዳ ሊጋው ላይ ለሚገኘው ቡድን በውሰት ሰጡት። በአላቤስ አርባ ጨዋታዎችን አድርጎ ሀያ ጎሎችን ማስቆጠር ቻለ። ይህን ነው እንግዲህ ቸልሲዎች እንዲያዩትና እንዲመለመሉት ያደረጋቸው። ይህንን ብቃቱን ተከትሎ በስትራቶስ ብሮግ ፈረመ። በስትራቶስ ብሮግ በመጀመሪያዎቹ አስር ጨዋታዎች ዘጠኝ ጎሎችን ማስቆጠር ቻለ። በጣም አስገራሚ የሆነ የማጥቃት አቅም ነው ያለው። ሌምሮ ዘነሪ የስትራስቡርጎ አሰልጣኝ እንደተናገሩት በለእንግሊዝ እግር ኳስ ቅርብ የሆነ ሰው ይህንን ተጫዋች ሲያየው የሚያስታውሰው እንደ አለን ሼረር ያለ ወይም ሀሪኬንም እንኳን ከሳጥን ውጭ የሚያስቆጠር ይችላል። ኦሊቨር ዢሩድ አንዱ በጣም ተመራጭ ተጫዋች የሚሆነው ነው፣ ለዚህ ተጫዋች ጋር የሚመሳሰለው በጣም ብዙዎቹ። ምን አይነት ክህሎት አሉ፣ ምን አይነት ጥንካሬ አለው ብላችሁ ካያችሁ በእኔ እይታ ለቸልሲ በሚቀጥሉት ዓመታቶች የሚያስፈልግ ነው። በተለይ ቸልሲ ታርጌት ማን የለውም አይደለ? ለዚህ አይነት ተጫዋች የሚሆን ነው። ሊያም ዴላፕ፣ ጃው ፔድሮ ነው ያሉት አጥቂዎች፣ ወይም ማኑኤል ሜጋን ማንሳት እንችላለን። ከነዚህ ሁሉ ግን የተለየ ብቃትን ከዚህ ተጫዋች ማግኘት የሚቻል ነው። ታርጌት ማን መሆን የሚችል ነው። ቸልሲ ከቆሙ ኳሶች፣ ክሮሶች፣ ሪስ ጀምስ ያሻማ ማስቆጠር የሚችል የአካል ብቃት ያለው ተጫዋች ነው። ከዛ ውጭ ደግሞ ሳጥን ውስጥ በጣም ሻርፕ የሆነ አጨራረሱ የሚያስገርም ተጫዋች ነው። እንቅስቃሴዎቹ ወይም ሩጫዎቹ በትክክለኛው ሰዓት ትክክለኛው ቦታ ላይ መገኘቱ ሌምሮ ዘነር የሚያደነቁት በዚህ በኩል ነው። ሌላዎች እንግዲህ በጫናዎች ውስጥ ተረጋግቶ እድሎችን ለመፍጠን የሚሞክርበት መንገድ በጣም ጥሩ ነው። ነገር ግን ድክመቶችም አሉበት። አንደኛው ፍጥነቱ ነው። እንግዲህ ፍጥነቱ በጣም እንደ ማኑዌል ሜጋ ፈረንሳይ ሊግ ራሱ ምርጡ ነው። በመላው አውሮፓም በጣም ምርጡ ሯጮች ከሚባሉት አትሌቶች ውስጥ አንዱ ማኑዌል ሜጋ ነው። ይህ ተጫዋች እንደዚህ አይነት ፍጥነት የለውም። ነገር ግን ትልቁ ክህሎት የሆነው ደግሞ ሳጥን ውስጥ መጨረስ የመቻል አቅም ነው። ሊንካፕላ የሆንም ማሻሻል የሚጠበቅበት ይሆናል። የመከላከል ላይ ማገዝ የሚጠበቅበት ይሆናል። በእነዚህ ሁኔታዎች ላይ ማሻሻል ይጠበቅበታል። ይህ ተጫዋች ታዲያ ብዙዎቹ ከማንጋ ይመሳሰላል ብለው ሲያዩ ቁመቱን፣ ቴክኒካል ብቃቱን እንዲሁም ደግሞ ዘጌት ብሎ ወደ ምርጥ ብቃቱ በመምጣቱ ከኦሊቨር ዥሩድ ጋር ያመሳስሉታል። ነገር ግን በኢንቴሊጀንት ሙቭመንት የምንለው ሳጥን ውስጥ በሚያደርጋቸው እንቅስቃሴዎችና በአጨራረሱ ደግሞ ከአሌክሳንደር ዛጋ ያመሳስሉታል። ይህ ተጫዋች ታዲያ ጆኩን ፓንቼሊ nah ዘጠኝ ጎሎችን ማስቆጠሩ ብቻ አይደለም። አስደናቂ ተጫዋች የሚያደርገው ምንድን ነው? ሌላ አስደናቂ የሚያደርገው ተጫዋች ካላችሁኝ፣ ስትራስቡርግ ወሳኝ በሆነው በጣም በውድድር ዓመቱ ላይ በጣም ወሳኝ የነበረበት ጨዋታ ላይ ሶስት ለሶስት በተለያየበት ጨዋታ በሄዲንግ ያስቆጠረው ጎል ደርማቻችን በጣም አስገራሚ ጎል ነው። ፓሪሰን ጀርመን ላይ ማስቆጠር ይቻላል። የሊም ሮዘነሪ የውድድር ዓመቱ ምርጡ ፐርፎርማንስ የቡድኑ ያ ጨዋታ ጨዋታ ነበር። በዛ ጨዋታ ላይ ታዲያ ምርጥ ብቃቱን ያሳየው ይህ ተጫዋች ነው፣ ዋኪም ፓንቼሊ ስትራቶስቡር ከመምጣቱ በፊት ግን አላቤስ ወደ ሜራንዴስ በውሰት ከላኩት በኋላ ሜራንዴስን ወደ ላሊጋው ለማምጣት ሞክሮ ነበር። ቡድኑ አራተኛ ሆኖ ነው የጨረሰው፣ ወደ ላሊጋ መምጣት አልቻለም። ያንን ተከትሎ እንግዲህ ያስቆጠራቸው ሀያ ጎሎችን በምታዩበት ጊዜ ሶስቱ ፔናሊቲ ናቸው፣ አስራ ሰባቱ ከቀጥታ ነው ያስቆጠረው። ታዲያ አስራ ሰባቱን ጎሎች ደግሞ እያንዳንዳቸው ነጥላችሁ ብታዩ ሰባት በቀኝ እግሩ፣ ስድስት በጭንቅላቱና አራት በግራ እግሩን ያስቆጠረው የተሟላ አጥቂ ነው ማለት ነው በግራውን በቀኙም ከዛ ውጭ በጭንቅላቱም የማስቆጠር አቅሙን ስታየው ስለዚህ ቸልሲ በእኔ እይታ ለሚቀጥሉት አመታቶች ተመራጭ የሆነ ተጫዋች የሚያገኝ ይሆናል። በስትራትስቡርግ በተለይ ይህን አመት በሀያ ጎል በላይ የሚጨርስ ከሆነ በተለይ ያያችሁ ነው እንግዲህ ገና ድራ አመቱ አንድ ሶስተኛ ይጠናቀቀው ለሶስተኛ ሶስተኛ ይቀረዋልና ከሀያ ጎሎች በላይ ያስቆጥራል ብዬ አስባለሁ። ይህ ማለት ቸልሲዎች ይህንን ተጫዋች የማስፈረም ድራሹ ሰፊ ይሆናል ብዬ አስባለሁ። ከዛ ውጪ በአውሮፓ መድረክ ላይ እንደ ሌሎቹ ተጫዋቾች አይደለም እና ልምድ መኖሩ በጣም አስደሳችና ለቸልሲም የሚያስፈልግ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ የቸልሲ አጥቂ ተጫዋቾች ብዛት አንጻር እንዴት ሊሆን ይችላል የሚለው ነው። የቸልሲ አጥቂዎች ብዛት አንጻር እንግዲህ አሜጋም ይጠበቃል። አንዱ እንግዲህ የፓንቼሊ ምርጥ ፐርፎርማንስ የሚያሳይ ከሆነ ቸልሲዎች በፍጥነት በጠር አሜጋን ወደ ስብስባቸው ማምጣት ጥሩ የሚሆን ይመስለኛል። ለስድስት ወር ልምምዶችን ከቡድኑ ጋር እየሰራ ይቆያል። ያ ውጤታማ ያደርገዋል ለሊያም ዴላፕና ማርክ ጉዪሁን ሊሸፍን ያልቻለውን ቦታ ማኑኤል ሜጋ ቦታውን ሸፍኑ የሚጫወት ይሆናል። ማርክ ጉ ጥሩ ብቃቱን እስከ ጥር የሚያሳይ ከሆነ በቡድን ውስጥ ማቆየት፣ ከጠር በኋላ ግን ወደ ስትራቶስ ቡርግ በውሰት ደግሞ ቢሄድ የማኑኤል ሜጋን ቦታ የሚሸፍን ይሆናል፣ ጥሩ ይሆናል። ፓንቼሊን ለሚቀጥሉት ዓመታቶች ማምጣት የሚጠበቅባቸው ይሆናል። ምክንያቱም ሊያም ዴላፕ በወጥነት የቸልሲ አጥቂ ሆኖ የሚቀጥል ይሆናል። ጃኦ ፔድሮ ግን በግልጽ አጥቂ አይደለም። አንድ ውድድር በውድድር ዓመት ደግሞ ሶስት አጥቂዎች ሊኖሩ ይጠበቃል። በእንግሊዝ ፕሪሚየር ሊግ ከ65 እስከ 70 ጨዋታዎችን ለምታደርግበት በጉዳት በብዙ ነገር ቡድኑ ስለሚበጠበጥ እንደዚህ አይነት ውሳኔዎችን የሚያስፈልግ ነው የሚሆነው። ቸልሲ ውሳኔያቸው የሚጠበቅ ነው የሚሆነው። ነገር ግን ይህንን ተጫዋች ኤንዞ ማሬስካ ቢያገኙ ምን አይነት መንገድ ሊጠቀሙት ይችላሉ የሚለውን ደግሞ ላቅርብላችሁ። ለኤንዞ ማሬስካ ጨዋታው በጣም የተመቸ የሚሆንበት ቅርጽ አለ። አንደኛ ቡድኖች ቸልሲን እንዳይገምቱት ያደርጋል። በጣም በሚገርም ሁኔታ እሱ ትልቅ ጥቅም ነው። ከተቀያሪ ቤንች ላይ የኦሊቨር ጅሩዱ እየተነሳ ስንትር ጨዋታዎችን እንደለወጠ አይታችኋል፣ ምርጥ ብቃቱን እንዳሳይ። ስለዚህ ጨዋታዎች በአንተ በማፈልገው መንገድ በሚሄዱበት ጊዜ ይህ ተጨዋች ሊያግዝ ይችላል። አንደኛ ኳሱን ይዞ ል ሪቴንሽኑ ጥሩ ነው፣ የማጥቃት አቅሙን ማገዝ የሚችል ነው። ስለዚህ ይህንን ሁሉ ኦፕሽኖችን ለቸልሲ የሚሰጥ ይሆናል። አንደኛ በጣም ጥሩ የሚሆነው ብዬ የማስበው በኔ እይታ ለሎ ብሎክ ቡድኖች ቸልሲ አሁን የሚቸገርባቸው ሎ ብሎክ የሚጫወቱ ቡድኖች ነው። ስለዚህ በጭንቅላት ማስቆጠር መቻሉ ለቸልሲ ሌላ የጎል ምንጭ የሚያመጣ ይሆናል። ሁለተኛ በጣም ጠንካራ የሆኑ የቸልሲ ኩሬላን ጄምስን፣ ጄምሰን ይዘ ይህንን ተጫዋች ወይም አለጉስቶን ይዘ በጣም በሚገባ በጭንቅላት ማስቆጠር ስለሚችል የተሻለ ውጤታማ ቸልሲ ያደርገዋል። ከዛ ውጭ ፕረስ የማድረግ ደግሞ አቅም አለው ና የተሻለ የማጥቃት ቅርጽን በተለይ በሎሎ ብሎክ የሚያመጣ ና እድሎችን የሚሰጥ ይሆናል። ከዚህ ተጫዋች ጋር በተለይ በኒይታ ኮል ፓልመር በጣም የተሻለ ጥምረትን የሚፈጥር ይሆናል ኤንዞ ፈርናንዴዝም እንደዚሁ ለሌሎች ቦታዎች ስፔስ ይሰጣል። አርሰናል ቤት ዮኮሬስ እየፈጠረ ያለውን እድል የምታየው ከሆነ ለሌሎች ተጫዋቾች ስፔሶችን መፍጠር ላይ ነው አተኩሮ እየሰራ ያለው። ጎሎችም አንድ አጥቂ ያስፈልጉታል። ነገር ግን እንደዚህ አይነት እድሎች የሚመጡ ከሆነ ደግሞ የቼልሲ የማጥቃት ክፍል በጣም ስፔሶች ካገኘ በጣም ውጤታም ይሆናል። አሁን መሀል አጥቂዎችን የቼልሲን ቡድን እያያዟቸው አይደሉም። ያን የሚያደርጉት ለምንድን ነው? በመስመር ላይ ያሉት ተጫዋቾችን ማቆም ከጨርቅ ወደ መሀል ኳሱ አይመጣም። እንደዚህ አይነት አጥቂ ምትስ ከሆነ ግን መሀል አጥቂው ሁለት ተጫዋቾችን የሚዝል ከሆነ ፓልመር፣ ስቴፋ ዊሊየም፣ ባይኖ ጊተንስ በጨዋታው ላይ ሎችን የሚያገኙ ይሆናል። ለርማቻችን ዋኪም ፓንቼሊን ያየንበት ፕሮግራማችን ይመስላል። ያ የስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።